ሰላም ጤና ይስጥልኝ ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ዋላችሁ? ለዕለተ አርብ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። ጠቅላይ ሚኒስተር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ በቅርቡ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ለተነሱት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል ሲል የጠቅላይ ሚኒስተር ጽህፈት ቤት ቢሮ አስታውቋል። በትግራይ ከተካሄደው ከየሁለት አመቱ ጦርነት በኋላ ከፍተኛ የህወሀት አመራር በጠቅላይ ሚኒስተሩ ሲሾም አቶ ጌታቸው ረዳ የመጀመሪያው ሰው ናቸው። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆነው ላለፉት ሁለት አመታት ማገልጋላቸውና በጠቅላይ ሚኒስተር ጽፈት ቤት ስልጣናቸው ለምክትላቸው ሌተናል ጀነራል ታደሰ ወረደ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ከፍተኛ ባለስልጣናት በተገኙበት ማስረከባቸው ይታወሳል። ይህ አሁን በጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠው ሹመት ይፋ የሆነው ለአቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸው ለጀነራል ታደሰ ወረደ ካስረከቡ ከሶስት ቀን በኋላ ነው። ካለፉት ድክመቶች በመማር መደጋገፍ እና መተባበር ለቀጣይ ጉዛችን ወሳኝ ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። የአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በይፋ ስራቸው የጀመሩ ሲሆን ከነባሩ ካቢኔና ከዶክተር ደብረጽዮን ህወሓት ጋር ተገናኝተውም ተወያይተዋል። ፕሬዚዳንቱ እንደ አዲስ ካቢኔያቸው መልሰው እንደሚያደራጁ ያስታወቁ ሲሆን ከዚህም ጎን ለጎን የሶስት ወር እቅድ እንዲዘጋጅ ትዕዛዝ አስተላልፈዋል። በዚህም ዋነኛ ትኩረታቸው የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ መተግበር ላይ መሆኑን የገለጹ ሲሆን የህዝብ ሰላምና ደህንነት በአስተማማኝነት መጠበቅ፣ የክልሉ ኢኮኖሚ ማነቃቃት እንዲሁም የአስተዳደሩን መዋቅር ማስተካከል የትኩረት አቅጣጫዎች መሆናቸውም አስታውቋል። አክለውም የተፈጠረው የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ እጣ ፈንታ ማቃናት እንደሚገባ በመግለጽ አሸናፊና ተሸናፊ ከሚል መገፋፋት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ሲሉም አሳስበዋል። በዚህም ህወሀትና ጊዜያዊ አስተዳደር የሚል ልዩነት የሚያሳ አጀንዳ አጀንዳ እንዲፈታና እንዲዘጋ እንደሚሰሩ የገለጹ ሲሆን በቅርቡ ጊዜ የህዝብ ኮንፈረንስ በማካሄድ ያሉትን ችግሮች ለመፍታት ማቀዳቸውም አስታውቋል። ይህ እቅዳቸው እንዲሳካ የሁሉም ፖለቲካ ፓርቲዎች ድጋፍ እንደሚሹ መጠየቃቸውም ከክልሉ ፕሬዝዳንት ጽፈት ቤት መረጃ ተመላክተዋል። በተያያዘ ዜና የህወሓት ማዕከላዊ ኮሚቴ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆኖ ለተሾሙት ጀነራል ታደሰ ወረደ ትናንትና ሚያዚያ 2 ቀን 2017 ዓ.ም ይፋዊ አቀባበል አድርጎብላቸዋል። ይህንን መሰረት አድርገን በትግራይ የፖለቲካ ምህዳር መሰረት አድርገው ለሚንቀሳቀሱ የፖለቲካ ፓርቲዎች በዚህ ጉዳይ ላይ አስተያየት እንዲሰጡን በጠየቅነው መሰረት አሁንም የትግራይ ክልል ጊዜያዊ ፕሬዝዳንቱ ጀነራል ታደሰ ወረደ ከአንድ ፓርቲ ማለትም ከህወሀት ጥገኝነት ያልተላቀቀ ጊዜያዊ አስተዳደር ለማቋቋም እየተንደረደሩ እንደሆነ ፍንጭ የሚሰጥ በመሆኑ ከዚህ ከህወሀት የበላይነት የተላቀቀ አካታች ጊዜያዊ አስተዳደር በማቋቋም ስር ነቀል ለውጥ እንዲመጣ ፕሬዝዳንቱ ሊያመቻቹ ይገባል በማለት ሀሳባቸው ሰጥተውናል። የትግራይ ክልል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ከስልጣናቸው ለቀቁ። የትግራይ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ዶክተር ጸጋዬ ብርሃንና ምክትል ፕሬዝዳንት ገብረ አምላክ አብይ ከስልጣናቸው በገዛ ፈቃዳቸው እንደለቀቁ ለአዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በደብዳቤ አስታውቀዋል። እኛ የትግራይ ክልል ጠቅላይ ፍርድ ቤት አመራሮች ቀደም ሲል በመቀለ ዩኒቨርሲቲ የህግ ትምህርት ቤት መምህርና ተመራማሪ በመሆን እያገለገልን የቆየንና በ2016 በጀት ዓመት መጀመሪያ ላይ በተሻሻለው የትግራይ ብሔራዊ ክልላዊ መንግስት ህገ መንግስት አንቀጽ 58 ዝባር 3 ንዑስ አንቀጽ ረ መሰረት የትግራይ ክልል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ሆነን በጊዜያዊነት ተሹመን ቆይተናል። ህዝባችንን በህግ በህሊናና በሙያ ለማገልገል ለተሰጠን ከፍተኛ መንግስታዊ ኃላፊነትና እድል በማዕከሉ ያልተረጋጋና እርሰ በርሱ የሚጋጭ ማህበረ ኢኮኖሚያዊና ፖለቲካዊ ምህዳር ውስጥ አገልግለናል ብለን እናምናለን። ነገር ግን እዚህ ኃላፊነት ላይ የተቀመጥነው ነው በመቀሌ ዩኒቨርሲቲ የሴኔት ህግ ሲሆን በግልጽ በጊዜ ገደብ የተገደበም ነበር። በመሆኑም የፍቃድ ጊዜያችን ሊያልቅ በመሆኑ ወደ መደበኛ ስራችን መመለስ ስለምንፈልግ ጊዜያዊ የአስተዳደር አመራሮች በሂደቱ ሊፈጠሩ የሚችሉትን የአመራር ክፍተቶች እንዲሞሉ እያሳወቅን ቆይተናል። ከትግራይ ጊዜያዊ አስተዳደር የስልጣን ዘመን መራዘም ጋር ተያይዞ የጠቅላይ ፍርድ ቤት የመተካካት አመራር አጠቃላይ የአመራር ለውጥን በተመሳሳይ መልኩ እንዲታይና አዳዲስ አመራሮች እንዲሾሙ እናሳውቃለን ሲሉ ለፕሬዚዳንቱ በደብዳቤያቸው አሳውቀዋል። የዩክሬኑ ፕሬዝዳንት ዘለንስኪ በዩክሬን ውስጥ 155 ቻይናውያን ለሩሲያ ጦር እየተዋጉ ነው አሉ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በዩክሬን ቢያንስ 155 የቻይና ዜጎች ከሩሲያ ጦር ጎን ተሰልፈው እየተዋጉ ነው ብለዋል። የፕሬዝዳንቱ ይህ አስተያየት የተሰማው በዚህ ሳምንት መጀመሪያ ላይ ሁለት ቻይናውያን ወታደሮች በዩክሬን ከተያዙ በኋላ ነው። ይህ ቻይና ለሩሲያ የሰው ኃይል ትሰጣለች የሚለው የኪዮቪ ይፋዊ ውንጀላ ለመጀመሪያ ጊዜ የተሰማ ነው። ረቡዕ እለት ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ፣ ዘለንስኪ መንግስታቸው በሰበሰበው መረጃ በግጭቱ ውስጥ የተሳተፉ እጅግ በርካታ የቻይና ዜጎች አሉ በማለት በድጋሚ ተናግረዋል። ቻይና ቀደም ሲል በርካታ ዜጎቿ ለሩሲያ እየተዋጉ ነው የሚለው ውንጀላ በእውነት ላይ ያልተመሰረተ በማለት ውድቅ አድርጋ ነበረ። ቤጂንግ እስካሁን ድረስ ከዜሌንስኪ ለቀረበባት ውንጀላ ምላሽ አልሰጠችም። ረቡዕ ዕለት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ከዩክሬን ጋር ያለውን መረጃ እያጣራ ነው ያሉ ሲሆን የቻይና ወታደሮች በግላቸው ተሳትፈው ሊሆን እንደሚችልም ጠቁመዋል። ሊንጂያን እንዳሉት የቻይና መንግስት ሁልጊዜ የቻይና ዜጎች የትጥቅ ግጭት ካለበት አካባቢ እንዲርቁ በየትኛውም አይነት የትጥቅ ግጭት ውስጥ እንዳይሳተፉና በተለይም በማንኛውም አካል ወታደራዊ እንቅስቃሴ ውስጥ እንዳይሳተፉ የሚናገር መሆኑን አጽንኦት መስጠት ፈልጋለሁ። በተጨማሪም ዩክሬን ቻይና የዩክሬን ቀውስ ፖለቲካዊ መፍትሄ እንዲያገኙ የምታደርገው ገንቢ ሚና በትክክል እንድትመለከት ጠይቋል። ዘለንስኪ የቻይና ጉዳይ አሳሳቢ ነው በማለት ውንጀላቸውን አጠናክረዋል። ኢንተርፋክስ እንደዘገበው ሙሉ ስማቸው ከነ ፓስፖርት መረጃቸው የተመዘገበ 155 የቻይና ዜጎች አሉ። 155 የቻይና ዜጎች በዩክሬን ግዛት ከሩሲያ ጎን በመሆን እየተዋጉ ነው ብሏል። ዘለንስኪ ሩሲያ የቻይና ዜጎችን በማህበራዊ ሚዲያ እየመለመለች ነው ያሉ ሲሆን የቤጂንግ ባለስልጣናት ስለዚህ ጉዳይ ያውቃሉ ብሏል። ዘለንስኪ ሩሲያ የቻይና ዜጎችን በማህበራዊ ሚዲያ እየመለመለች ነው ያሉ ሲሆን የቤጂንግ ባለስልጣናት ስለዚህ ጉዳይ ያውቃሉ ብለዋል። በዘለንስኪ ገለጻ ከሆነ አዳዲስ ምልምሎች ወደ ዩክሬን ከመላካቸው በፊት በመስኮ በስልጠና እንዲሁም የግዞ ሰነዶችና ክፍያም ይወስዳሉ ያሉ ሲሆን በዚህ ሳምንት መጀመሪያ ላይ የዩክሬን ጦር በሀገሪቱ ምስራቃዊ ዶኔቴክስ ግዛት ስድስት የቻይና ወታደሮችን ጋር ውጊያ ገጥሞ ሁለት መማራካቸው ተነግረዋል። ሩሲያ በጉዳዩ ላይ አስተያየት ከመስጠት ተቆጥባለች። የዩክሬን መሪ ሩሲያ በዚህ የአውሮፓ ጦርነት ውስጥ ከሌሎች ሀገራት ጋር በቀጥታም ሆነ በተዘዋዋሪ በመሆን ቻይናን ማሳተፋ ፑቲን ጦርነቱን ከማስቆም ይልቅ ሌላ ነገርን ለማድረግ እንዳሰቡ ግልጽ ማሳያ ነው ብለዋል። አሜሪካ ይህንን መረጃ የሚረብሽ ስትል ገልጸዋለች። ዩክሬን ከዚህ ቀደም ቻይናን ገለልተኛ መሆኗን እንድትገልጽ ስትጠይቅም ነበር። ዘለንስኪ ቀደም ሲል ቤጂንግ ለሩሲያ የጦር መሳሪያ አካል የሆኑ ቁሳቁሶችን ታቅርባለች በማለት ሀገሪቱ ወጥነት ያለው አቋም እንድትይዝ ጥሪ አቅርበውም ነበር። አሜሪካ በበኩሏ ቻይና ሩሲያ ጥይቶችን፣ የጦር ሜዳ ተሽከርካሪዎችና ሚሳይሎችን እንድታመር ትረዳለች ስትል ትከሳለች። ቤጂንግና ሞስኮ በፖለቲካና በኢኮኖሚ የቅርብ አጋሮች ቢሆንም ቻይና በግጭቱ ውስጥ ራሷን እንደ ገለልተኛ አካል ለማሳየት ትሞክራለች። ለሩሲያ ሲዋጉ የተያዙት ቻይናውያን የተሰማው ዩክሬን የተጎዱ የሰሜን ኮሪያ ወታደሮችን በሩሲያ ኩርስክ ግዛት መያዟን መግለጿ ተከትሎ ነው መረጃው። ቢቢሲ አማርኛ አስነብቦታል። በመጨረሻም ፈረንሳይ ለፍልስጤም የሀገርነት እውቅና ልትሰጥ ነው እየተባለ ይገኛል። ፈረንሳይ ለፍልስጤም የሀገርነት ጥያቄ በሰኔ ወር እውቅና ልትሰጥ ትችላለች እየተባለም ይገኛል። ፕሬዚዳንት ማክሮን ፈረንሳይ ለፍልስጤም የሀገርነት ጥያቄ በሰኔ ወር እውቅና ልትሰጥ እንደምትችል አመላክተዋል። ወደ እውቅና የሚደረገው እንቅስቃሴ ከሳውዲ አረቢያ ጋር በጋራ በሚያስተባብሩት ዓለም አቀፍ ስብሰባ ላይ ሊጠናቀቅ ይችላል ሲሉ ኢማኑኤል ማክረን ለፈረንሳይ የዜና ማሰራጫ ተናግረዋል ፊልስጤም ከተባበሩት መንግስታት 193 አባል ሀገራት ውስጥ ከ140 በላይ በሚሆኑት እንደ ሀገር እውቅና ተሰጥቷታል ሲል ስፑትኒክ ዘግቧል ሲል ጋዜጣ ፕላስ መረጃውን አስነብቦታል የተከበራቸው የሰለዳ ሚዳ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር